በስማ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የልውል የእግዚአብሔር ቤተሰቦች የድንግል ማርያም የአስራት ልጆች በልውል በእግዚአብሔር ስም ደላ አሜን። የእግዚአብሔር ስም ዛሬም ዘወትርም የተባረከ እና የተመሰገነ ይሆን። እንኳን ለፈለገ ሰላም የአርባ አምስተኛ ዓመት የምስረታ በዓል በሰላም አደረሳችሁ አደረሰን ደብር ዘምስለ ፈለግ በክብር በሞገስ በግርማ ከቆመው ከታላቅ ተራራ እንደ ማለዳነ ብርሃን ከሚበራ ጉድጓድ ተምሶላት ቅጥሮ ተቀጥሮ የተመሰረተች ሰላም እታጠጣ ሰላም ተቀብላ አንዲት ፈለግ አለች። ከደብረ ሰላም ስር፣ ከተራራው ግርጌ የሰላም ምንጭ ፈልቃ እያሳደገች ነው ብዙ ድንቅ ተክል ከአረም አርካ ጌታዋ ሲተክላት እሷ ታጠጣለች። አረምን ፍቅናን ተብታ ታርማለች። በመኸሩ ጊዜ ይሄ ድንቅ ተክለዋልን ትለው አንችልም። ለእሳት አይጣልም! የመንፈስ ፍሬ እንጂ የዓለምን ፍሬ የሚያፈራ አይሆንም። ወደ ተራራው ጫፍ ሳይዝን ሳይተማ ያሰበ ለመድረስ ዝንቡን ከሷ የያዝ በምንጭ ይረስረስ በመንገድ መሃል ድካም እንዳይሰማ ወደኋላ እንዳታይ አብረው ያደጉ አብረው ሚጓዙ አሉልህ ተከታይ። አድራሽን ይዘፍ ወደፊት ተራራውና ቅና ወትሮም ጥላ የሚሆን ተክል የሚያበቅል በውሃ ከግንዱ ያልተለየ እንድትሆን ቅርንጫፍ እርጥበትህ ጠፍቶ ቅጠልህ እንዳይረግፍ ለጌታ መምጫ ቀን ከፍሬ እንዳትጎል ጠባቂ እንዳይዝል ለመሬትነቷን እንዳታጎሳቁል ከወጌ ፈሳሽ ዳር ተተጋ ተተከል መገረም እንዳይቀርልህ እንዳቆይ ከጸጋ ያ ደጓ አባትህ ዛሬም በደጅ ቁሉ አንተን ይጠብቃል። ጠፍተህ የነበርከው ልጁ ስትመጣ ገና በሩቅ አይቶ ለአንተ ያዝንልሃል። አዲስ ልብስ አልብሶ ለግርህ ጫማ ገዝቶ ይሰዋልሃል በግ። ከቤት ባለው ይልቅ በአንተ መመለስ ነው ሐሴትን የሚያደርግ ጌታ። እንደ ቃሉ እውነት ነው አያድርግ ከዋጋህ እኔ እምልሃለው። ጸሎትህ ይሁን ዘውትር ጠዋት ማታ በተራብክ ጊዜ ፍሬ ያላት በለስ ልሆን ነ ጌታ ዛቲቲ ፈለገሰላ ደቂቃኑ ዛቲ ቲ ብለው ያሸበሽባሉ። ይህች ናት ቤታችን አድራሽ ለመቅደሱ መሪያችን እያሉ ተቀበይ። እንግዲህ ምንጭነት እንዲህ ነው ሳይሰለችው መፍሰስ፣ ስንቅ እምነት አስይዞ በምግባር አስጊጦ ለፍሬነት ማድረስ። እናቴ ወዳጄ የልጅነቴ ሆይ ከባለዬ አይደል ዘውትር ነሽ ከፊቴ የህይወቴ ጌጧ የሰላም አድባር በረከት ሙላቴ ማጥሰለች አንቺ ዘወትር አጠጭኝ ከሰላም ሹሃ ለምላሜ አይራቀኝ ዛሬም ፍሬ የላት ብለሻቴተይ በዛ ማዕበል ሰዓት፣ ሲመታኝ ወጀቡ አንቺ ነሽ ለልቤ እረፍት መረጋጊያ የሰላም ወደው አውቃለሁናቴ ለውናቴ እንደለፋሽብኝ እንደለከምሽብኝ ለምለም ቅርንጫፊ አልታየም አብቦ አምና እንዳየሽ ዘንድሮን ደግሜ ብሆንም ፍሬ አልቦ ቦታ አታጭና ለአንድ ለኔ ልጅሽ የሚሆን መተኪያ ሌሎቹን እያየው እንደ አፈራ ፍሬ ሁኝ መተኪያ። ምናልባት ምናልባት አንድ ቀን አፈራ ይሆናል። አትሰርች ለአንድ አፍታ አለት ትሰብራለች የተደጋገመቸው ውሃ ጠብታ። ወደ ተመልሰን እኔ መለሳለው እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ሆይ ነይበይ እናቴ ሆይ ልምጣ፣ ዛሬም ካልነጠፈ ከደብረ ሰላም ስር ከምንጭሽ ልጠጣ። አንቺ የሴም ውሃ በምንኩዝ መጥቼ የበራብሽ ዓይኔ በንፋስሽ ማበል ማደበዝዥ ማጥፊያ ብርሃኔ የጌታን ሙሽራ ቤተ ክርስቲያንን ባንቺ ያየውብሽ ባጥረ ቁመቴ የሾላ ዘሬ ነሽ ወልደ ማርያምን ባንቻ ጠናውብሽ ፈለገ ሰላምን በእውነት ሌ ፍረሽ መውለድስ እንዳንቺ አረምን ኮትኩቶ በሆቡ ማሳደግ የመጣውን ሁሉ የሕይወት የበረከት የክም ወራሽ ማድረስ በታደንስ አንቺ ፈለገ ሰላምን በአምሮ መውተድን መባረክ ሲው በደብረ ሰላም ላይ በወን በወንጌል ገበያ ለነፍስ መነገር ልጅሽ ማለት እንዲህ ለእናትነት ፍቅርሽ ማለት ደፋ ቀና ውለታ ለመርሳት አመጣኝን ማወቅ አቆም ለመስጋና ፈለገ ሰላም ቦይ በደብረ ሰላም ላይ እንዳገናኘሽን ጌታሽ መድኃኔዓለም በደብረ ጽዮን ላይ በአንድ ይሰብስበን። ከኋላ ማንነት ከንቶ አንድም ሳይሆን ከሰላምሽ ማዕድ ከህይወትሽ ውሃ ፍሱም ሳይነጠል ዳግም ለቀጣዩ ለአዲሱ ዓመትሽ ምንጭነትሽ ሳይነጥ በሰላም ያድርስሽ ልጆችሽ ይሁኑ ለሁሉ ልጆችሽ ይሁኑ ለጌታሽ ደስታ፣ ለክብሩ የታጩ በመልካም ፍሬት ላይ ለፍሬ አሜን አሜን፣ ይሁንልን በአማን በአማን ለይኩን ጸሎትሽ አስራ ቀን ምርቃትሽ ሁሉ ትድረስልን አሁን መስዋዕት ለግዚያ